እንደ ሀገር የተከወኑ ከሚገኙ ሪፎርሞች መካከል የሲቪል ሰርቪስ ተቋማትን ቀልጣፋና ዘመናዊ ማድረግ ሂደት አንዱ ነው። ከዚህ ሪፎርም አንድ አካል ተደርጎ የሚቆጠረው የመሶብ አንድ ማዕከል አገልግሎት መስጫን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጀምረውታል። መረጃ ወተን እዚህ ጋር ስህተት ካለው ቼክ ያርጉልን። ስም ሚኒስትር አብይ አህመድ የዜጎችን ምሬትና ቅሬታ የሚያስቀረው መሰቢ አንድ ማዕከል አገልግሎት መስጫ ከተጀመረው የሲቪል ሰርቪስ ሪፎርም ውስጥ የሚካተትና ብልሹ አሰራሮችን ለማስቀር በእጅጉ የሚያግዝ ነው ብለዋል። ኢትዮጵያ ህዝብ የተሰሩ ስራዎች ያደንቃል፣ ለተሰሩ ስራዎች ድጋፍ ይሰጣል። ግን በእኛ ሰርቪስ ምክንያት ምሬት ያሰማል። ፒቲ ኮራፕሽኖች እንዲጠፉ ይፈልጋል። ሰርቪስ እንዲቀላጠፍ ይፈልጋል። ይሄን ለመፍታት ባለፉት ስድስት ሰባት ወራት ሰፋፊ የስትራቴጂ የጥናት ስራዎች ሲሰሩ ቆይተው ዛሬ መሶብ ተወልዷል። መሶብ የአንድ ማዕከል አገልግሎት መስጫ ቦታ ነው። እዚህ ቦታ ላይ ሁለት ሶስት አስደናቂ ጉዳዮች አሉ። አንደኛው ይህ ህንፃ ከዚህ ቀደም የመንግስት መገልገያ የነበረ ህንፃ ነው። እኔ አውቀዋለሁ፣ ብዙ ሰዎች ያውቁታል። ይሄን የመሰለ ውበት ይዞ አያውቅም። የነበረን ህንጻ በዚህ መንገድ አስውበን አሳምረን ለህዝባችን አገልግሎት ማዘጋጀታችን በጣም ደስ የሚል ነገር ነው። ሁለተኛ የተሰራው ሲስተም ሶፍትዌሩ ሙሉ በሙሉ በኢትዮጵያውያን የተሰራ ነው። ይህን ሲስተም እንድንገዛ ብዙ ሀገራት ጥያቄ ያቀረቡ ቢሆንም ከመረመርን በኋላ የኛ ልጆች መስራት ይችላሉ፣ ሀገር በቀል አቅም አለ የሚል አቋም ነበረን። እንደተባለው እጅግ አስደማሚ በሆነ ፍጥነት ሀገር በቀል የሶፍትዌር ሲስተም ይህን ሰርቪስ መስጠት የሚያስችል ሰርተዋል። ሶስተኛ እዚህ ቦታ ያሉ ወጣቶች ናቸው። እዚህ ቦታ ያሉ ወጣቶች ብዙ ቦታ መድረስ የሚችሉ እንደሚሆኑ ተስፋ አደርጋለሁ። ከወዲሁ ስራውን አውቀው ስራውን ወደው ስቀው ለማገልገል ያላቸው ዝግጁነት ተጨማሪ ከሂመን ካፒታል አንጻር እንደ ትርፍ የሚታይ ነው። ጠቅላይ ሚኒስትሩ ሌብነትን ለማስቀረት የቴክኖሎጂ ግኝቶችን በስፋት በመጠቀም አገልግሎትን ዲጂታላይዝ የማድረግና የማዘመን ስራዎች ሊሰሩ እንደሚገባም፣ ይህም የዜጎችን የእርካታ መጠን ለማሳደግ ከፍተኛ ድርሻ እንዳለው ጠቁመዋል። ሲስተም ካልተጠቀምን ሰውና ሰው የሚያደርጉትን የሁለት አካላት ድርድር እና ስምምነት በቀላሉ መንግስት ይደርስበት አይችልም። ሌብነት በውስጥ ያለ ክፉ ስፕሬት ስለሆነ በቀላሉ ማወቅ አይቻልም። በገቢዎች ምሬት አለ። በኦዲት ድርድር አለ። ገቢዎች ይደራደራሉ ይባላል። ወደ ሲስተም ሲመጣ፣ ወደዚህ ሲመጣ ነገር እየቀነሰ ይሄዳል። ፓስፖርት ላይ የወረፋ ጥያቄዎች አሉ። እዚህ ሲመጣ ይቀንሳል። ይሄ ቦታ ብቻውን በቂ አይደለም። በየከተማው አዳማ ያስፈልገዋል፣ ባህር ዳር ያስፈልገዋል፣ ጅጅጋ ያስፈልገዋል፣ ሀዋሳ ያስፈልገዋል፣ አርባ ምንጭ ያስፈልገዋል። ሁሉም የክልል ዋና ዋና ከተሞች እና በርከት ያለ ሰው የሚኖርባቸው ከተሞች እንደዚህ ያለውን ቦታ እና አገልግሎት መስጠት መጀመር አለባቸው። ያ ሲሆን ህዝባችን የሚረካበት ሌብነት የሚጠፋበት ስራ የሚቀላጠፍበት ኢንቨስትመንት በፍጥነት የሚያድግበትን አውድ በኢትዮጵያ ውስጥ መፍጠር ይቻላል ማለት ነው። ባለፉት ዓመታት ዘላቂ የሆኑ የዲጂታል አገልግሎቶችን ለማዘመን በኢትዮጵያ ትልቅ አቅም ተፈጥሯል ያሉት ጠቅላይ ሚኒስትር አብይ አህመድ አሰራሮችን በመፈተሽ ያመጡት ለውጥም እንደሚመዘን ጠቁመዋል። ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸውን የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያሉ። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን ሁሉንም ሰርቪስ በአንድ ታክሲ ሁሉንም ጉዳይ በአንድ መንገድ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ ምን ሰርቪስ እንዳገኘ ከማን ጋር ምን እንደተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ የሰውን እርካታ የፈጀበትን ጊዜ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ ኤአይ ተመሰገነ ይሁን በሲስተሙ አማካኝነት ሪፖርት ያገኛሉ። እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይህንን የመሶብ ቴክኖሎጂ እውን አድርጎልናል። የመሶብ አንድ ማዕከል አገልግሎት የተለያዩ አገልግሎት የሚሰጡ ተቋማትን በማስተሳሰር ተገልጋዮች በአንድ ጊዜ አገልግሎት እንዲያገኙ ማድረግ የሚያስችል ነው። በአሁኑ ሰዓት 12 ተቋማትን አካቶ ስራውን ጀምሯል።